ማርከስ የተባለው ወጣት ገና በ13 ዓመቱ ወላጅ አባቱና የእንጀራ እናቱ በቅዝቃዜ ወቅት በለበሰው ጨርቅ ብቻ ባልሰራው ወንጀል ፈረጀው በግፍ ከቤት ያስወጡትና የጎዳና ተዳዳሪ ይሆናል። ሕይወት ጥላ ያልጣለችው ብላቴና ጣፈንታው ሆኖ ግን አንድ መልካም ሰው እጅ ላይ ይወድቅና ትምህርቱን ተምሮ የተሳካለት ነጋዴ ለመሆን በቃ። አሁን ላይ ዕድሜው ሀያዎቹ መጨረሻ ላይ የሚገኘውና የራሱ ዓለም አቀፍ ካምፓኒ ያለው የናጠጠው ሀብታም ማርከስ አንድ ቀን በቅንጦት መኪና ውስጥ ተቀምጦ የትራፊክ መብራት ይዞት በቆመበት ተስፋ የቆረጡ ሴትና ወንድ አዛውንቶች መስታወቱን አንኳኩተው ለልመና እጃቸውን ይዘረጋሉ። ይሁን እንጂ ማርከስና አዛውንቶቹ ተረጂዎች ሲተያዩ የተፈጠረው ነገር እጅግ አስደንጋጭ፣ አስገራሚና መጨረሻው ሁሉንም ሰው ያነጋገረ ሆነ። ቻናላችንን ሰብስክራይብ በማድረግ የዶሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ማርከስ እጅግ ቅንጡ የሆነ ያሸበረቀ ጥቁር ሜርሴዲስ መኪናውን አምስተኛ ጎዳና ተብሎ በሚጠራው መንገድ እያሽከረከረ ሲሄድ የትራፊክ መብራት ያስቆመውና ወገቡን ወደ ኋላ ለጠጥ አድርጎ የአረንጓዴውን ብልጭታ ይጠብቃል። ይህ ገና በ28 ዓመት ዕድሜው ሶስት ዓለም አቀፍ ኩባንያዎች ያሉት መላውን ከተማ የሚመለከት ዘናጭ አፓርታማ ቤትና ብዙ ሰዎች የሚያልሙትን ገንዘብ የታቀፈ ሚሊዮነር ነው። ዛሬ ግን አንድ ለራሱ እንኳን ማብራራት የማይችለው የተለየ ነገር እየተሰማው ጉዳዩ አእምሮውን እየኮረኮረው ሲሆን የትራፊክ መብራቱም የማይለቅና ለዘላለም የሚያስቆመው አይነት መስሎ እየተሰማው በመሪው ላይ ጣቶቹን አስቀምጦ በሀሳብ ርቆ ሄዷል። ዛሬ ምሽቱን ከትልልቅ የንግድ ሸሪኮች ጋር ስብሰባዎችና ለተለያዩ ሰዎች ቼኮችን የሚጽፍበት ቀን እንደሆነ ስልኩ ላይ ያሰፈረው ባለ አላርሞ ማስታወሻ ድምፅ እያሰማው በመሆኑ ረጋ ብሎ ስልኩን ቃኘውና ቀና ሲል ወደ ውጭ እንጂ ወደ ውስጥ የማያሳየው የመኪናው መስታወት ሲንኳኳ ሰማ። በጣም ቢበሳጭም እነዚህን የመንገድ ዳር ለማኞችና የከተማ የጎዳና ጫጫታ ችላ ለማለት ለራሱ ቃል ስለገባ መልሶ ችላ ለማለት ቢሞክርም ብርቱካናማ ግንባር ያለው ሰው በማየቱና የተለየ ድምፅ በመስማቱ ግን ነገሩን በደንብ እንዲያጤነው አደረገው። እናም በአጽንኦት ሲመለከት ከመኪናው አጠገብ የቆሙ የብር ፀጉር ያላቸው ደብዘዝ ያለ የፊት ገጽታን የተላበሱ ስለታም አጥንቶችና አይኖቻቸው የተስፋ መቁረጥ ስሜት የሚያስነብቡ እጃቸው በብርድ ወይም በረሃብ እየተንቀጠቀጡ ያሉ ሁለት አዛውንት መስታወቱን ተደግፈዋል። ሁለቱም ከንፈሮቻቸው በጸጥታ ቢንቀሳቀሱም ማርከስ ድምፅን ብዛን በማያስተላልፉ መስኮቶች ውስጥ ሆኖ መስማት የማይችለውን ቃላት ነበር የሚያወጡት። ማርከስ ጣቱን በመስኮት መዝጊያ መክፈቻ ላይ ለማስቀመጥ አመነታና ነገር ግን አማካሪዎቹ ከደህንነት ጋር በተገናኘ የቢዝነስ መጽሔቶች ፊቱን እንዳያገኙትና መነገጃ እንዳያደርጉት በሚል ከማያውቃቸው ሰዎች ጋር እንዳይገናኝ ስለሚመክሩት ልመናም አንዱ ሽፋን በመሆኑ እንዲህ ላሉት ሰዎች ገንዘብ አይሰጥም። አሁን ግን የአዛውንቱን አይኖች በመስታወቱ ውስጥ አሻግሮ ሲያይ ትንፋሹን በጉሮሮው ውስጥ እንዳይዝ የሚያደርግ አንዳች የተለየና ያልተለመደ ነገር ስለተሰማው እጆቹ መሪው ላይ እንዳሉ ይንቀጠቀጡ ስለነበር ሳያ ስበው መስኮቱን ወደ ታች አንሸራተተው የከሰዓቱ ሞቅት አየር ከከተማው ጫጫታ ጋር ተደባልቆ ወደ ውስጥ ሲገባ እየተሰማው ሳለ ሽማግሌው ሰውዬ አስቀድመው ድርቅ ባለና በሚቆራረጥ ድምጻቸው ለሦስት ቀናት ያህል ምግብ እንዳልበሉ፣ ሚስታቸው በየሳምንቱ እየባሰ ለሚሄድ ህመም መድኃኒት እንደምትፈልግ፣ ከአምስት ዓመት በፊት አነስተኛ ንግድ ሲሰሩ ሁሉንም ነገር አጥተው የኢኮኖሚ ውድቀት እንደደረሰባቸውና አሁን ሙሉ በሙሉ ማንነታቸው በማይታወቅበት ከተማ ጎዳናዎች ላይ እየተንከራተቱ ከቆሻሻ መጣያ በልተው በረንዳ ላይ ተኝተው እንደሚያድሩ ችግራቸውን በዝርዝር ነገሩት። ይህን ሲያወሩለት ማርከስ ፊታቸውን በጠንካራ ሁኔታ እያጠና አንድ የታወቀ ነገርን በመስታወት ውስጥ የሰጠመ ሲሆን፣ ቀጥሎም በሀሳብ እንደተሸበበ የቆዳ ቦርሳውን አወጣና የተወሰኑ መቶ ዶላሮችን ሲሰጣቸው ይህም በመንገድ ላይ ለማንም ከሰጠው ገንዘብ በላይና በውድ ሬስቶራንት ውስጥ ለአንድ ምሳ ከሚያወጣው ገንዘብ የሚበልጥ በመሆኑ ለራሱም እንግዳ የሆነ ስሜት ተሰማው። አሮጊቷ ሴት ገንዘቡን ሲመለከቱ ማልቀስ የጀመሩ ሲሆን፣ ይህ ግን ቀላል የምስጋና እምባ ብቻ አይደለም። እነዚህ እምባዎች ከየትኛውም ጠለቅ ብለው የሚመጡ እምባዎች በላይ የሆኑ የጥፋተኝነትና የአፍረት የሚመስሉ ለመቅበር ያልፈቀዱት ሚስጥሮች እንዳሉ ሲያሳብቁ፣ ቀጥሎ አዛውንቷ የባላቸውን ክንድ ይዘው በጆሯቸው ውስጥ በሹክሹክታ ማርከስ ሊገባው በማይችለው ቃላት አወሩ። ሽማግሌው ሰውዬም አይኖቻቸውን ማርከስ ላይ ተክለው እያዩት ቆዩና ትከሻቸውን ለመምታት የደረሰ አይነት መናፍስት ያዩ ይመስል አፋቸውን እየከፈቱ እየዘጉ ድምፅና ቃላት መውጣት ተስኗቸው ሰከንዶችን አሳልፈው ሲያበቁ በከፍተኛ ድምፅ ምስጋና አዥጎደጎዱለት። ማርከስ በዚህ ሰዓት እግረኞች በተሰበሰቡበት ቦታ ወደ ጎን ሄዶ መኪናውን መንዳት ቢችልና ቢያደርገው ደስታው ቢሆንም እግሩን ወደ ነዳጅ ፔዳሉ ወስዶ ማንቀሳቀስ ተስኖት እጆቹም መሪው ላይ እየተንቀጠቀጡ ትኩር ብሎ አዛውንቶቹን እያየ ያለፉት 13 ዓመታት የሕይወት ጥያቄዎቹ በአእምሮ ውስጥ እንደ ውሃ ሲያጥለቀልቁት ቆዩ። በዚህ ሁኔታ ውስጥ ሆኖ የትራፊክ መብራቱ ከቀይ ወደ ቢጫ ከዚያም ወደ አረንጓዴ ሲቀየር በሚሊዮን ዶላር ያገኘው ስኬት በድንገት የመሬት መንቀጥቀጥ ክስተት እንደሚያወድመው ንብረቱም ሲጠፋ እየተሰማው በጥልቅ ሀሳብ ሰጥሞ ሳይንቀሳቀስ ስለቀረ ከኋላው ያሉ መኪናዎች ጥሩምባ እያሰሙና አንዳንድ ሹፌሮች ደግሞ በመስኮታቸው አጮልቀው እየጮኹ ቆሌውን ሲገፉት መኪናውን አስነስቶ ሄደ። የአዛውንቶቹ ነገር እንቅልፍ እየነሳው ማርከስ ከሦስት ቀን በኋላ በድጋሚ ወደዚያው አካባቢ አቅንቶ ቀለል ያለ አለባበስ ለብሶና መኪናውን ወደ አንድ ሕንፃ ስራ አቁሞ በእግሩ እየተጓዘ ቦታው ላይ ቅኝት ማድረግ ጀመረና፣ ከደቂቃዎች በኋላ አዛውንቶቹ ጥንዶች በአግዳሚ ወንበር ላይ ተቀምጠው ጥንቃቄ በተሞላበት መንገድ ምግብ እየተከፋፈሉ ሲበሉ ተመለከታቸው። ማርከስ ፈንጠር ብሎ ተቀመጠና ከጋዜጣ ጀርባ ራሱን ከልሎ እንቅስቃሴያቸውን ሲያጠና ምግቡን እንደ ቅዱስ ስርዓት የሚከፋፈሉበትን መንገድ አይቶ ከምን እንደሚጀምር በማሰብ ልቡ እየመታ በልተው እስኪጨርሱ ጠበቃቸውና በመጨረሻም ጠጋ ብሎ ሰላምታ በማቅረብ ስለ ኋላ ታሪካቸው እንዲነግሩት ጥያቄ አቀረበ። አዛውንቱ አካላቸው የተዳከመ በሚመስልና አፍረት በሸበበው ድምፅ ቀስ ብለው መናገር ጀመሩ። ከ15 ዓመት በፊት ማርከስ እና ሳራ የሚባሉ ሁለት የአብራካቸው ክፋይ ልጆች እንደነበሯቸው ሲገልጹ፣ ማርከስ በድንጋጤ መቁነጥነጥን ያዘ። አዛውንቱ በዚያን ወቅት ሀብታም ባይሆኑም ለኑሯቸው የምትበቃ መጠነኛ ሱቅ ስላላቸው በሱ ደስተኛ ሕይወትን የሚገፉ ሲሆን በሱ ደስተኛ ሆነው ሕይወትን የሚገፉ ሲሆን አሁን አብረዋቸው ያሉት ባለቤታቸው እነ ማርከስን አምጠው የወለዱ ሳይሆኑ የእንጀራ እናታቸው እንደነበሩ ነገሩት። እናም ያኔ እኚህ እንጀራ እናት በእነ ማርከስ ላይ ከፍተኛ ቅናት ስለነበረባቸው ከአባታቸው ጋር ለመጣላት ከሱቅ ውስጥ ገንዘብ መስረቅ ጀመሩ። በመጀመሪያ ትንሽ፣ ከዚያም ትልቅ መጠን ያለው ገንዘብ ሰርቀው ሲያበቁም አባት ሁኔታውን ለማጣራት ሲሞክሩ ሴትየዋ ያኔ ገና የ13 ዓመት ልጅ በነበረው ማርከስ መማሪያ መጽሐፍ ውስጥ የተወሰኑ ዶላሮችን በተቀመጠው የጃኬቱ ኪስ ደግሞ ተጨማሪ ገንዘብ ይደብቃሉ። አባት ሁኔታውን ለማጣራት ጥረት ባደረጉ ጊዜ ሁሉም ነገር በብላቴናው ማርከስ ላይ ይላከክና እሱም እያለቀሰ እየማለ ንጹሕነቱን ለመግለጽ ቢሞክርም ማንም የሚያምነው ሰው አላገኘም። የሚወዳቸው ሰዎች እንደማያምኑትና ሊረዱት እንደማይችሉ ሲገባው፣ አባቱም በአዲሲቷ ሚስቱ ላይ ያለው እምነት በልጁ ላይ ካለው እምነት የበለጠ ጥልቅ እንደሆነ ስላወቀ ተስፋ ቆርጦ ዝም ሲል፣ ዛሬ ከፊቱ የሚገኙት አባትና የእንጀራ እናቱ እንደ በረዶ በሚቀዘቅዝ ብርድ ሰዓት እምባው እየወረደ ከቤት አስወጥተው ወረወሩት። ገና በዚያ ለጋ ዕድሜው በጎረቤቶቹ ፊት ሌባ ብለው ጠርተው ከቤት ሲያባረሩት ከለበሰው ልብስ በቀር ምንም ሳይዝ በጨለማ ወጥቶ ቀረ። ከሁለት ሳምንት በኋላ እውነት ከቁስል እንደሚወጣ መርዝ አፍጥጦ የተገለጠ ሲሆን የእንጀራ እናቱ በሰሩት ስራ የተሰማቸው የጥፋተኝነት ስሜት ሊቋቋሙት የማይችሉት ሲሆንባቸው በአፍረት ተሸብበው ለባለቤታቸው ቅጥፈታቸውን መናዘዝ ቢጀምሩም እንኳን ማርከስን ይቅርታ ሊጠይቁት ቢፈልጉም በጣም ዘግይተው ስለነበር ማርከስ ጎዳና ላይ ይሁን የት ሳይታወቅ ደብዛው ጠፋ። ለወራት የግል መርማሪዎችን ጭምር በመቅጠር ፖሊስ ጣቢያና ሶስት የተለያዩ ግዛቶች ውስጥ እየደወሉና በራሪ ወረቀቶቹን እየለጠፉ ልጃቸውን ለማግኘት ቢታትሩም ማርከስ ባለመገኘቱ ሁለቱም በተለይ አባቱ የተናገሩትን መጥፎ ቃላት እያሰቡ በሐዘን ሲቆራመዱ ቆዩ። ቀጥሎም ባሉት ዓመታት ንግዳቸው እየተዳከመ መጥቶ ሊዘጋ ሲደርስ ወዲህ ደግሞ ሴት ልጃቸው ሳራ የወንድሟን ሕይወት በማበላሸታቸው ይቅር ልትላቸው ባለመቻሏ በ18 ዓመቷ ከቤት ወጣች። በጸጸት የነደዱት ባልና ሚስት ማርከስን ለማግኘት ያላቸውን ሁሉ ሸጡ። ያጠራቀሙትን ጥሪት ሁሉ ለመርማሪዎችና ፖሊሶች ከፍለው አሟጠጡና ነገሮች ሰዎች ከአቅም በላይ ሆነባቸው። ማርከስ ከጎናቸው ባለው አግዳሚ ወንበር ላይ ተቀምጦ በጥንቃቄ የሚሉትን እየሰማ ውስጡን አንዳች ነገር እየወረረው እያንዳንዱን ቃል ለ13 ዓመታት ያህል በጣም መጥፎ ትዝታውን ወደ ኋላ መለስ ብሎ እንዲያስብ አድርጎታል። ቀጥሎም አሮጊቷ ሴት ጭንቅ በወረረው ድምፅ በሹክሹክታ ማርከስ በሕይወት ይኖር ይሆን ወይ ስትል ጠየቀች። እሱን አግኝተው ይቅርታ ባለመጠየቃቸው ከየትኛውም ፍርድ ቤት የከፋ ቅጣት እንደሆነባቸውም በቁጭት ይናገራሉ። ቀጥሎም ልጅነቱን በውሸታቸውና በቅናታቸው ሰርቀውት ከነበሩት ሰዎች ጋር የተቀመጠው ማርከስ እጆቹ እየተንቀጠቀጡ ስልኩን አውጥቶ የሚያውቀውን ቁጥር ሲደውል ታዳጊ አባቱ ስልኩን አንስቶ ሞቅ ባለ ድምፅ መለሰለት። ዶክተር ዊሊያም ቼን ማርከስ ከቤቱ ከወጣ ከስድስት ወር በኋላ መኪና ማቆሚያው ጋራዥ ውስጥ ተኝቶ ያገኘውና በተመጣጠነ ምግብ እጦት ሕይወቱ አደጋ ላይ ስለነበር በሆስፒታሉ ውስጥ አስተኝቶት አስፈላጊውን ድጋፍ ሁሉ አደረገለትና ከመታበይ በኋላ በሰው እምነት እንዲኖረው አድርጎ በፍቅር ሊንከባከበው ወደ ራሱ ቤት ወሰደው። ከዚያም ማርከስ ዶክተር ቼን ስለ እሱ እንዲያወራለት ሲጋብዘው አንድ ታዳጊን ፓርኪንግ ውስጥ ተኝቶ አግኝቶት እሱ እንዳሳደገው ሌባ ብለው የጠሩት ወላጆቹ ስላላመኑት በመጨረሻም ከቤት እንዳስወጡትና ሌሎችም ዝርዝር ታሪኩን ማውራት ጀመረ በዚህ ጊዜ ታዲያ አግዳሚ ወንበር ላይ የተቀመጡት አዛውንት የስልክ ጥሪውን በተወሰነ መጠን ሰምተው አንዳንዱ ቃላት እንደ መብረቅ ሕሊናቸውን ሲመታቸው አይናቸው ተጎልጉሎ ሊወጣ ደርሶ እጆቻቸው በኃይል ይንቀጠቀጡ ጀመር። ከዚያም ከወንበራቸው ተነስተው እግራቸውን እየጎተቱ ወደ ማርከስ ቀረቡ። አስራ ሶስት ዓመት በልባቸው ውስጥ በጸጸት ቀብረውት የነበረው ቁጭቱ እንደማይለቅቁ ስ ሊያንገበግባቸው የነበረው የያኔው ብላቴና የአሁኑ ወጣት ልጅ ከፊት ለፊታቸው መሆኑን እያመኑ አንገታቸው ምግባቸውን ቀና አድርገው በአፍረት ተመለከቱት። የ13 ዓመት ሕፃን እያለ ምግብና መጠለያ ነፍገውት ባልሰራው ወንጀል በዚያ አጥንት ሰርስሮ በሚገባ የቅዝቃዜ ወቅት ጎዳና ላይ የጣሉት ልጅ መሆኑን ቢያምኑም በእርግጥም አንተ ማርከስ ነህ ወይ ሲሉ ጠየቁትና አዎ ብሎ እንደመለሰላቸው ሁለቱም አዛውንቶች እንባቸውን ለጉድ እያዘሩ በቆሸሸው የእግረኛ መንገድ ላይ ተንበርክከው ማርከስ እግር ላይ ወድቀው ይቅርታ እንዲያደርግላቸው ተማጸኑት። እውነታውን ከተረዱ በኋላ ብዙ እንቅልፍ አልባ ሌሊቶችን እንዳሳለፉ፣ ጭካኔያቸውንም ሲናዘዙ እንደኖሩ፣ በውሸታቸው ያጠፉትን ፀሐይ ለመፈለግ ያሳለፉትን የመከራና የጸጸት ዓመታት ሁሉ ነገሩት። ማርከስም ንጹህ ሆኖ እያለ ቤት አልባ ያደረጉትን ሰዎች በትኩረት ይመለከታቸዋል። ከማስረጃ ይልቅ ከቅናት በተነሳ ክስ የልጅነት ዘመኑን የሰረቁትን አዛውንቶች ተራ በተራ ይቃኛቸዋል። ነገር ግን በዚያች ቅጽበት ያደርገዋል ተብሎ ከሚጠበቀው ቁጣይ ይልቅ የመጨረሻ ፍጥጫ ውስጥ ያልተጠበቀ ነገር ተፈጠረ። ቀጥሎ ማርከስ እጆቹን ወደ ታች ወርዶ ቀና አደረጋቸውና እሱ ራሱ ከዓመታት በፊት ይቅር እንዳላቸው በመንገር ይህንንም ያደረገው ጥላቻ መርዝ የሆነበትና የአሁን ስኬቱንና የህይወት ግንኙነቱን ያበላሸው እንደነበረ ተናገረ። ይህም ለነሱ የተሰጠ ችሮታ ብቻ ሳይሆን ቁስሉንም ያዳንለት መድኃኒትና ወደ ስኬት ያደረሰው ድልድይ እንደሆነለትም ነገራቸው። አስከትሎም ማርከስ አባቱንና የእንጀራ እናቱን እንደ ተዉት እንደማይተዋቸውና እሱ ላይ ያሳዩትን ጭካኔ በእነሱ ላይ እንደማይደግመው ከዚያ ይልቅም በተቻለ ሁሉ እንደሚንከባከባቸው ተናገረ። ከሦስት ሳምንት በኋላ ደግሞ እህቱ ሳራ ከምትኖርበት ከተማ በመምጣት ማርከስን ያገኘችው ሲሆን እንደደረሰችም የወንድሟን ሕይወት የከበበውን ቅንጦት ስታይ አይኗንማ አመናቃታት። ከ13 ዓመታት መለያየት በኋላ ሲገናኙ ሳራም በወላጆቿ ጥፋተኝነት ከፈረሰው ቤተሰብ ጋር መቀጠል አቅቷት ለብዙ ጊዜ ሕመሟን ችላ ቆይታ እንደኖረች ነግራው አሁን ወንድሟ በሄደበት መንገድ እሷም ለአዛውንቶቹ ይቅርታ አድርጋላቸዋለች። ማርከስ ወላጆቹን በቢሮ ሕንፃ አቅራቢያ ወደሚገኝ ምቹ አፓርታማ ወስዶ በማስቀመጥ ለምግብና አልባሳት እንዲሁም አስፈላጊ ለሆነው ሕክምና አገልግሎት ሁሉ ወጪያቸውን ሸፍኖ ክብር ሰጥቷቸዋል። ወላጆቹ ከቆዩ በት ድህነት በላይ ሀፍረት ቢሰማቸውም አሁን እንደ ቤተሰብ በሳምንት ሁለት ጊዜ አብረው ራት ስለሚበሉ ቀስ በቀስ ነገሮች መስመር ያዙላቸው። ከሳምንታት በኋላ በዶክተር ቼን የልደት ድግስ ላይ አሳዳጊ አባትና ወላጆች በአንድ ጠረጴዛ ዙሪያ ተሰብስበው ጥሩ ቤተሰባዊ ጊዜን አሳልፈዋል። ሳራ በወር አንድ ጊዜ የማርከስ እንግዳ ማረፊያ ክፍልን ስለምትጎበኝ ለዘላለም የጠፉ የሚመስሉ ግንኙነቶች ቀስ በቀስ እየተገነቡ እሷና ማርከስ እስከ ማታ ድረስ የልጅነት ትዝታዎችን እያነሱ ሲያወሩ ቤተሰባቸውን ላ የሚቀጡባቸው ዓመታት አብረው በማዘን ስለ ሰው ተፈጥሮና ስለ የይቅርታ ኃይል ጥልቅ እውነታዎችን ይወያያሉ። ማርከስ በዚያን ቀን አይቶ እንዳላየ በማለፍ ወላጆቹ ቀሪ ዕድሜያቸውን በስቃይ እንዲያሳልፉ ማድረግ ቢችልም ከዚያ ይልቅ ምሕረትን ከበቀል ይልቅ ፍቅርን መረጠ። አንዳንድ ጊዜ በጥልቅ የሚጎዱን ሰዎች ርኅራሄያችንን በእጅጉ የሚሹት ፍትህ ስለሚፈልጉ ሳይሆን ይቅርታ፣ ምሕረት ሰጪውንም ሆነ ተቀባዩን የመለወጥ ኃይል ስላለው ነው። እናንተስ ውድ ቤተሰቦቻችን ስለዚህ አስተማሪ ድንቅ ታሪክ ምን ተሰማችሁ? አስተያየትና ሀሳባችሁን አካፍሉን። እኛ እዚህ ላይ ያበቃን፣ ቸር ቆዩልን።